ሰላም ወንድሜ፣ ትናንት ከልቤ እወድሃለሁ ያለች ሴት ዛሬ ለምንድን ነው ስሜቴ ቀዝቅዟል የምትለ? እንዴት ነው ምንም አልሆንኩም እያለች ቀኑን ሙሉ ፊቷን የምታዞረው? ብዙ ወንዶች ህይወታቸውን ሙሉ በሴቶች ዓለም ውስጥ እንደ እንግዳ ቋንቋውን እንደማይሰሙ ቱሪስቶች ሆነው ይኖራሉ። ቃላቶችን ይሰማሉ፣ ነገር ግን ከበስተጀርባ ያለውን ሙዚቃ ፈጽሞ አያዳምጡም። የዛሬው ቪዲዮ ስለ ቃላቶች አይደለም ስለዚያ ስውር ያልተነገረና ኃይል ስላለው የሴቶች ቋንቋ ነው አብዛኞቻችን ወንዶች የምናውቃት አንዲት ሴት ብቻ ናት ፈገግ የምትለዋ ጨዋዋለች ነገር ግን ዛሬ ስለ ሁለተኛዋ ሴት አወራችኋለሁ በእያንዳንዷ ሴት ውስጥ ስለምትኖረው ስሜታዊ በደመ ነፍስ የምትንቀሳቀስና ውሳኔዎቿን በሙሉ ስለምትቆጣጠረው ስውር ማንነት ይህንን ምስጢር ከተረዳ ግንኙነቶችህ በሙሉ ይቀየራሉ ግራ መጋባት በግልጽነት ብስጭት በመተማመን ይተካል እስከ ቪዲዮው መጨረሻ ድረስ አብራችሁን ከቆያችሁ 99 በመቶ ወንዶች በፍጹም የማይረዱትን የሴቶችን የአሰራር ስርዓት ወይም ኦፕሬቲንግ ሲስተም ነግራችኋለሁ። አብዛኞቻችን የምናያት ሴት በስነልቦናው ዓለም ፐርሶና ተብሎ የሚጠራውን ነው። ይህ በማህበረሰብ ውስጥ ለመኖር የምንለብሰው ጭንብል ነው። ሴቶች ከወንዶች በበለጠ በማህበራዊ ጫና ምክንያት ይህንን ጭንብል እንዲለብሱ ይገደዳሉ። ጥሩ ልጅ ሁኚ፣ ድምጽሽን ዝቅ አድርጊ፣ ከሁሉም ጋር ተስማሚ ሁኚ እየተባሉ ነው ያደጉት። ስለዚህ የምታያት ረጋ ያለ ፈገግታ፣ ለስላሳ ድምጽ፣ የሷ ሙሉ ማንነት ሳይሆን በማህበረሰቡ ዘንድ ተቀባይነት እንዲኖራት የፈጠረችው ገጸ ባህሪ ነው። ይህ ማለት ውሸት አምናት ማለት አይደለም፣ በፍጹም። ይህ ማለት ግን ጥልቅ የሆነ ስሜታዊ ዓለሟ ከዚህ ጭምብል ጀርባ ተደብቋል ማለት ነው። የስነልቦና ባለሙያው ካርል ዩንግ እንደሚለው ፐርሶና የኛ ትንሽ ክፍል ብቻ ነው። እውነተኛው ማንነታችን በተለይም ስሜቶቻችንና ጥልቅ ፍላጎቶቻችን ከዚህ ጀርባ ነው ያሉት። ታዲያ ለምን ይህንን እንድናይ አትፈቅድም ካልክ፣ ምክንያቱ ደግሞ በማህበረሰባችን ውስጥ አንዲት ሴት ከመጠን በላይ ስሜታዊ ወይም የወጣ ፍላጎት ያላት ተደርጋ ከተሳለች በቀላሉ ጥሩ ሴት አይደለችም ተብሎ ስለሚፈረጅ ነው። ስለዚህም ቅዳሜ ማታ ከጓደኞቿ ጋር ስትሆን የምታሳየውን ማንነት እሁድ ቤተክርስቲያን ወይም ከቤተሰብ ጋር ስትሆን ትደብቀዋለች። የዚህን ሳይንሳዊ ማስረጃ ልንገርህ። በ2015 በጆርናል ኦፍ ፐርሶናሊቲ እና ሶሻል ሳይኮሎጂ ላይ የታተመ አንድ ጥናት እንደሚያሳየው ሰዎች በማህበራዊ ሁኔታዎች ውስጥ ስሜታቸውን የመደበቅና የማስተካከል ከፍተኛ ችሎታ አላቸው። ጥናቱ በተለይ ሴቶች አሉታዊ ስሜቶችን፣ እንደ ንዴትና ብስጭት ያሉትን ማለት ነው፣ የመደበቅና አዎንታዊ ስሜቶችን፣ ለምሳሌ እንደ ደስታና ስምምነት ያሉትን የማሳየት ዝንባሌ እንዳላቸው አሳይቷል። ይህ የሚሆነው ለማህበራዊ ተቀባይነት ነው ስለዚህ ምንም አልሆንኩም ስትልህ ቃሉን ብቻ ከሰማህ ከ90% በላይ የሚሆነውን የመልእክቱን ክፍል እያጣህ ነው እውነተኛው መልእክት በፊት ገጽታዋ በድምጿ ቃና እና በዝምቷ ውስጥ ተደብቋል ለምሳሌ ከፍቅረኛ ጋር ሆነ ይህ ልብስ ያምርብኛል ብላ ጠየቀችህ አንተ በሎጂክ አዎ ያምራል ብለህ ወደ ስልክ ተመለስክ እሷ ግን ዝም አለች ለአንተ ጉዳዩ አልቋል ለሷ ግን ገና መጀመሩ ነው የጠየቀችህ ስለ ልብሱ ማማር አስተያየትህን አይደለም። የጠየቀችህ አሁንም ማራኪ ነኝ፣ ትኩረትን እስባለሁ፣ ለእኔ ያለ ስሜት እንደ ድሮ ነው የሚለውን ስሜታዊ ጥያቄ ነው። መልስህ ቃሉ ትክክል ቢሆንም ስሜታዊ ምላሽ ስላልሰጠህ፣ ለምሳሌ ቀና ብለህ አይተህ ዋው በጣም ነው የሚያምርብሽ ባለማለትህ መልእክቱ ለኔ ግድ የለህም ተብሎ ሊተረጎም ይችላል። የመጀመሪያው ህግ ይህ ነው። ከቃላት ባሻገር ያለውን ስሜታዊ ጥያቄ መረዳት። ያችን ጨዋ ልጅ የምትመስለውን ገጽታዋን አልፈ ከጀርባ ያለውን ስሜታዊ ዓለም ለማንበብ ሞክር። እዚህ ጋር አንድ ትልቅ እውነት ልንገራችሁ፣ ሴቶች በሎጂክ ሳይሆን በስሜት ነው የሚንቀሳቀሱት። ይሄ ስድብ ወይም ደግሞ ፍረጃ አይደለም። ይሄ ባዮሎጂ እና ኢቮሉሽነሪ ሳይኮሎጂ ነው። ለሺዎች ዓመታት የወንዱ ሚና ማደን፣ መጠበቅና ችግሮችን በሎጂክ መፍታት ነበር። የሴቷ ሚና ደግሞ ማህበራዊ ግንኙነቶችን ማስተዳደር፣ የአደጋ ምልክቶችን በሰዎች ባህሪ ላይ ማንበብና የልጆቿን ደህንነት ማረጋገጥ ነበር። ይሄ ደግሞ ከፍተኛ የሆነ ስሜታዊ ብልህነትን ይጠይቃል። ስለዚህ የሴት አንጎል ከወንድ በተለየ መልኩ ዋየርድ ሆኗል፣ ወይም ደግሞ ከስሜት ጋር ተገናኝቷል። በሳይንስ ሲታይ የሴት አንጎል የግራና የቀኝ የአንጎል ክፍሎችን የሚያገናኘው ክፍል ከወንዶች የበለጠ ትልቅ ነው። ይህም ማለት በሎጂክ የግራው ክፍል ማለት ነው፣ እና በስሜት ወይም ፈጠራ የቀኙ ክፍል መካከል ፈጣን ግንኙነት አላቸው። ለዚህ ነው አንዲት ሴት ስለ አንድ ነገር ስታወራ ከሎጂካዊ ዝርዝሩ ጎን ለጎን ከጉዳዩ ጋር የተያያዙ ስሜቶችን በሙሉ የምታስታውሰው። የኢቮሉሽነሪ ሳይኮሎጂ እይታን ስንመለከት ደግሞ በታሪክ ውስጥ አንዲት ሴት የምትመርጠው ወንድ የልጆቿን ህይወትና የወደፊት እጣ ፈንታ ይወስን ነበር ስለዚህ ምርጫዋ በስሜት ላይ የተመሰረተ መሆን ነበረበት ወንዱ ጠንካራ ነኝ ብሎ በሎጂክ ሊናገር ይችላል ነገር ግን እሷ የምታየው ባህሪውን ነው በዙሪያው ያሉ ሰዎች እንዴት እንደሚያዩት እንዴት እንደሚጠብቃት በራስ መተማመኑ እንዴት ያለ እንደሆነ ነው እነዚህ ሁሉ ስሜታዊ መረጃዎች ናቸው ስሜቷ ለእሷ እንደ ራዳርና እንደ አደጋ መከላከያ መሳሪያ ሆኖ ያገለግላታል። ስለዚህ ላጣችው ወንድ እያለቀሰች ሌላ ህያውነት የሚሰጣትን ወንድ መመኘት ትችላለች የሚለው ሀሳብ ክፋት አይደለም። ይሄ የስሜት ተፈጥሮ ነው። ስሜት እንደ ወንዝ ነው። በአንድ ቦታ ላይ አይቆምም። ትናንት የነበረው ስሜት ዛሬ ላይ ላይኖር ይችላል። ታማኝነቷ የተመሰረተው በውል ወይም በሎጂክ ላይ ብቻ ሳይሆን ከሱ ጋር በሚሰማት ስሜታዊ ግንኙነት ላይ ነው። ያ ግንኙነት ሲሞት ስሜቱም አብሮ ይሞታል። ለምሳሌ የሆኑ ጥንዶች መኪናዋ ውስጥ እየተጓዙ ነው። ሴቷ በድንገት እዚህ ጋር ያለው ቤት በጣም ያምራል አለች። ወንዱ በሎጂክ አዋ ያምራል፣ ግን እኛ በጀታችን አይፈቅድም ብሎ ይመልሳል። ንግግሩ እዛ ጋር አለቀ። ወንዱ ትክክለኛና ሎጂካዊ መልስ ነው የሰጠው። ነገር ግን እሷ የጠየቀችው ስለ ቤት ዋጋ አይደለም። ከጀርባ ያለው ስሜታዊ መልእክት ከአንተ ጋር ወደፊት እንደዚህ አይነት ቆንጆ ህይወት መኖር እፈልጋለሁ፣ የጋራ ህልም አለን የሚል ነበር። ወንዱ ይህንን ስሜታዊ መልእክት ባለመረዳቱ ሳያውቀው የጋራ ህልማችንን ማሰብ አልፈልግም የሚል ምላሽ ሰጠ። እናም ብስጭቷ ከዚህ ይጀምራል። ስለዚህ ሁለተኛው ህግ ይሄ ነው። የሴትን ልጅ ቃላት እንደ ሎጂክ መረጃ ሳይሆን እንደ ስሜታዊ ሁኔታዋ መግለጫ አድርገህ ተመልከት። ምን እያለች ነው ብለህ ሳይሆን ምን እየተሰማት ነው ብለህ ራስን ጠይቅ። ታዲያ ይሄንን ስውር ቋንቋ እንዴት ነው የምንፈታው? እንዴት ነው በድንገት ከመደናገር የምንድ ነው? መልሱ መርማሪ መሆን አለብህ፣ የስሜት መርማሪ። ሶስት ዋና ዋና ነገሮችን ማጥናት አለብህ። አንደኛ፣ የድምፅ ቃና። ቃላቶች 7 ፐርሰንት ብቻ ናቸው፣ የድምፅ ቃና ግን 38 ፐርሰንት ነው። እሺ የሚለው ቃል በአስር አይነት መንገድ ሊባል ይችላል። በደስታ በንቀት፣ በስላቅ፣ በብስጭት ቃሉን ሳይሆን ሙዚቃውን አዳምጥ። ደህና ነኝ ስትል ድምጿ ጠንከር ብሏል ወይስ ረጋ፣ ፈጣን ነው ወይስ ዘግይቷል ብለህ በትክክል መረዳት አለብህ። ሁለተኛ፣ የአካል ቋንቋ ይሄ 55% ነው የሚሸፍነው። አይን አይን ታያለች ወይስ ስልኳ ላይ ነው የምታየው? ወዳን ተዞራለች ወይስ ሸሽታለች? እጆቿ ተጣምረዋል ይሄ የመከላከል ምልክት ነው ወይስ ክፍት ናቸው ስታወራ ከንፈሯን ትነክሳለች ፤ ይሄ የጭንቀት ወይም የመሳሳብ ምልክት ሊሆን ይችላል። እነዚህ ከቃላት የበለጠ እውነትን ይናገራሉ። ሶስተኛ ዝምታ። አንዳንድ ጊዜ ከሁሉ በላይ የሚናገረው ዝምታ ነው። በሁለት ሰዎች መካከል ያለው ዝምታ ምቹና ሰላማዊ ከሆነ ግንኙነቱ ጠንካራ ነው። ነገር ግን ዝምታው በውጥረት የተሞላና ከባድ ከሆነ ያልተነገሩ ችግሮች አሉ ማለት ነው። ለምን ዝም ማልሽ? ብለህ በቀጥታ መጠየቅ የለብህም። ይልቅስ አንድ ነገር እያስጨነቀሽ እንደሆነ ይሰማኛል፣ ማውራት ስትፈልጊ እኔ ዝግጁ ነኝ ብትላት ስሜቷን እንደምትረዳና ቦታ እንደምትሰጣት ያሳያል። አንድ ወንድ የሴትን ስነ ልቦና ሲረዳ ጥቃቅን ለውጦችን ማስተዋል ይጀምራል። ስርዓቶችን ወይም ደግሞ ፓተርንስ ያጠናል። ዛሬ የተናገረችው ነገር ከትናንት ባህሪዋ ጋር እንዴት እንደሚገናኝ ይገነዘባል። በዚህ ደረጃ ላይ ስትደርስ፣ ካሁን በኋላ በግንኙነት ውስጥ ተጎጂ አትሆንም። ይልቁንስ አስተዋይና መሪት ሆናለህ። ምክንያቱም መስህብ በሴቶች ዘንድ ሎጂካዊና ወጥ አይደለም፤ ስሜታዊ፣ በደመነፍስ የሚመራና የማይገመት ነው። ይህንን ስትቀበል ጨዋታው ይቀየራል። እናም ሶስተኛው ህግ፣ ጆሮህን ዝጋና አይንህን ክፈት። የምትናገረውን ሳይሆን የምታደርገውን እመን። የምትሰማውን ሳይሆን የሚሰማህን ስሜት አስተውል። እንግዲህ የሴቶችን ውስብስብ ተፈጥሮ አየን። ታዲያ መፍትሄው ምንድን ነው? እሷን ለመቀየር መሞከር በፍጹም ያ የማይቻልና ከንቱ ድካም ነው። መፍትሄው አንድና አንድ ብቻ ነው፣ ራስህን መግዛት። የእሷን ስሜታዊ ተፈጥሮ ሳትንቅና ሳትጠላ ተረዳው። እንደ ነፋስ አቅጣጫ ተለዋዋጭ መሆኑን ተቀበል። ነገር ግን አንተ እንደ ተራራ ጽኑሁን የእሷ ስሜታዊ ማዕበል አንተን ሊያናውጠህ አይገባም። ስሜትህን ተቆጣጠረ። አንዲት ሴት በስሜታዊነትህ ላይ ተጽዕኖ ማሳደር እንደማትችል ስትገነዘብ ሁለት ነገሮች ይሆናሉ። አንደኛ፣ በአንተ ዘንድ የመረጋጋትና የደህንነት ስሜት ይሰማታል። ምክንያቱም አንተ የስሜቷ ሰለባ ሳትሆን መረጋጋትን የምትሰጣት ቋጥኝ ትሆናለህ። ሴቶች በተፈጥሯቸው ወደ ጥንካሬና መረጋጋት ይሳባሉ። ሁለተኛ፣ ለአንተ ያላት አክብሮት በከፍተኛ ሁኔታ ይጨምራል። አንተ ከእንግዲህ የስሜቷ እስረኛ አይደለህም። አንተ የራስህ ዓለም ንጉሥ ነህ። እሷም የዚያ ዓለም አካል መሆን ትፈልጋለች። ይህ ነው ዶሚነንስ ዊዛውት ዲስፕሬሽን ወይም ያለ ስግብግብነት የሚገኝ የበላይነት የሚባለው። የበላይነት ማለት እሷን መቆጣጠር ማለት አይደለም። የበላይነት ማለት ራስን መቆጣጠር ማለት ነው። ፍላጎትህን፣ ስሜትንና ምላሾችህን መግዛት ስትችል በዙሪያ ያሉ ሰዎች ሁሉ ያንን ያስተውላሉ። የመጨረሻውና አራተኛው ህግ የእርሷን ዓለም ለመቆጣጠር አትሞከር፣ የራስን ዓለም ግዛ ያኔ እሷ በፈቃደኝነት ያንተን ዓለም መቀላቀል ትፈልጋለች። ድክመት ምርጫ ነው፣ ጥንካሬ ውሳኔ ነው። ወደፊት ግስግስ ወይም ከመንገድ ፈቀቅ በል። በአጠቃላይ ዛሬ ስለ ሴቶች ስውር ቋንቋ አራት ቁልፍ ሚስጥሮችን ተመልክተናል። አንደኛ፣ ከጨዋዋ ልጅ ጭንብል ጀርባ ያለውን እውነተኛ ስሜታዊ ዓለም ለማየት ሞክር። ሁለተኛ፣ ሴቶች የሚንቀሳቀሱት በሎጂክ ሳይሆን በስሜት መሆኑን ተረዳ። ሶስተኛ ቃላትን ብቻ ሳይሆን የድምፅ ቃናን፣ የአካል ቋንቋንና ዝምታን አንብብ እና አራተኛው ደግሞ እሷን ለመቀየር ከመሞከር ይልቅ ራስህን በመግዛት ላይ አተኩር። ይህንን ከተረዳ ከአሁን በኋላ የግንኙነቶች ሰለባ አትሆንም፣ የመርከቡ ካፒቴን እንጂ በማዕበል የምትገፋ ታንኳ አትሆንም። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ አስተማሪ ሆኖ ካገኛችሁትና ያስተሳሰብ ለውጥ ካመጣላችሁ ላይክ በማድረግ ድጋፋችሁን አሳዩ። ለጓደኞቻችሁም ሼር አድርጉላቸው እንደዚህ አይነት በጥልቀት የተጠኑ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ከታች ባለው ኮሜንት መስጫ ሳጥን ላይ ከዚህ ቪዲዮ በኋላ ትልቁን የአስተሳሰብ ለውጥ እንድታመጡ ያደረጋችሁ የትኛው ክፍል እንደሆነ ንገሩኝ። የራሳችሁንም ተሞክሮ አካፍሉኝ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።